ይህንን ድምፅ ለምትሰሙ ሁሉ ሰላምና ጸጋ ይብዛላችሁ በማለት እጀምራለሁ። ከላይ ከርዕሱ እንደምትመለከቱት ማሳቀል የሚል መጽሐፍ ለዘጠነኛ ጊዜ የሚታተም መጽሐፍ ነው እና ማሳቀል ምንድን ነው የሚሉ ብዙዎች አሉ። ማሳቀል የሚለው ቃል በማንኛውም መንገድ ሰይጣንንና ጭፍሮቹን በሰው ሕይወት ላይ የሚያደርጉትን የትኛውንም ጥቃት የሚገለጽበት የመናፍስት እርግማን አሰራር ነው። ማሳቀል የአውልያ መንፈስ ያለባቸው ሰዎች ጠንቋዮችም የሚረግሙበት የሚፈርዱበትም እንደሆነ የሚታመን ነው የሚታመን ነው። ስለዚህ ማንኛውም ሰው ማለት ነው በሰው ሕይወት ላይ የሚያደርሰው ጉዳት ሁሉ በማንኛውም አስማትና ድግምት ከሚደርሰው ጉዳት ጋር ተመሳሳይ ነው። ተመሳሳይ ነው። ስለዚህ የዚህ መጽሐፍ የዚህ መጽሐፍ ስያሜው ማሳቀል እንዲሆን ተደርጓል ማለት ነው። ክብር ለእግዚአብሔር ይሁን። ምንድን ነው የሚያወራው መጽሐፉ? ሞር የበለጠ ድግምትና አሰራርን ድግምትና የድግምት አሰራር ጥንቆላና የጠንቋዮችን ሴራ ማንኛውም ክርስቲያን እንዳይፈራ ለማድረግ የተጻፈ መጽሐፍ ነው። ብቸኛ መጽሐፍ ነው ባለት ደግሞ ይቻላል። ብቸኛ መጽሐፍ ነው። ማሳቀል መጽሐፍ በተለይም ክርስቲያን ነኝ የሚል ሰው ክርስቲያን ነኝ የሚል ሰው በአጋንንትና በአጋንንት አሰራር ላይ ሙሉ ሥልጣን እንዳለው እንዲያውቅ የተደረገ መጽሐፍ ነው፣ እንዲያውቅ ታስቦ የተዘጋጀ መጽሐፍ ነው። ስለዚህም የሆነ አንዳንድ ጊዜ በአንዳንድ አገልጋዮች ዘንድ ራሳቸውን ከፍ አድርገው ለማሳየትና በምዕመኑ ላይ ለመንገሥ ጭምር እንዲህ ሁል ጊዜ ይታየኛል የሚሉ ሰዎች አሉ። እንደምታውቁት በዚህ ማሳቀል መጽሐፍ ላይ ታገኙታላችሁ። ሁል ጊዜ እባብ የሚያዩ ሁል ጊዜ ዘንዶ ይታየኛል፣ ሁል ጊዜ እባብ ይታየኛል፣ ኢየሱስ ይታየኛል የማይሉ ኢየሱስ የማይታያቸው ሁል ጊዜ ግን የሚታያቸው ምንድነው እባብ ዘንዶ የሆነ አይጥ እንደዚህ እንዲህ ስትሆኝ አያለው እንዲህ ስትወድቅ አያለው እንዲህ ስትነሳ አያለው የሚሉ አስመሳዮች የኢየሱስን ስም ይዘው የተነሱ የሐሰት ትምህርት፣ አጋንንታዊ የሆነ ህይወትም ያለባቸው ሁሉ ሳይቀር መጽሐፉ በደንብ የተነተነ ስለሆነ ለዚህ ተብሎ የተዘጋጀ መጽሐፍም ነውና በቅርቡ ቢያንስ ከ10 እስከ 15 ቀናት ባሉ ውስጥ መጽሐፉ እጄ ላይ ይገባል። ታነቡታላችሁ በሚገባ በጣም በጣም በሚደንቅ ህይወት በመላእክት ዙሪያም በደንብ የተጻፈ ነው። በሐሰተኛ ነቢያት፣ በሐሰተኛ አጥማቂዎች፣ በተለይ የሐሰተኛ አጥማቂዎች ደግሞ እንደዚሁ በዝርዝር ይናገራል። በመቁጠሪያ አጋንንት ሊወጡ ይችላሉ ወይ? በውሃ አጋንንት ሊወጡ ይችላሉ ወይ? በዘይት አጋንንት ሊወጡ ይችላሉ ወይ? ይሄ በዝርዝር የምታገኙበት ድንቅ የተባለለት መጽሐፍ ነው። አጋንንት በውሃ ወጥተው አያውቁም። አጋንህ በመቁጠሪያ የሚባል ነገር የለም። መቁጠሪያ የሚያርፈው በሰውየው ሕይወት እንጂ መንፈስ በሆነው በውስጡ ባደረው ክፉ መንፈስ ላይ ባለመሆኑ ሰውየውን ከማሰቃየት በስተቀር ሌላ ምንም ጥቅም የለው። ምንም ሰውየውን የመግደል ያህል ነው። የመግደል ያህል መንፈሱን፣ አታገኙትም በመቁጠሪያ ብትደበድቡ፣ በጥፊ ብትደበድብ፣ በመስቀል አናት አናቱን ብታፈርሱት ሰውየው ነው የሚፈርሰው እንጂ ክፉ መንፈስ አይደለም። እና ይህንን በሚገባ ለማወቅ የመጽሐፍ በጣም ጠቃሚ የሚባል መጽሐፍ ነው። ሁለት አይነት ሁለት አፍ ያለው ሰይፍ ነው ይሉታል። ሁለት አፍ ያለው ሰይፍ በየትኛውም በፕሮቴስታንቱም በዚህ በኦርቶዶክሳውያንን በሚሉ ባህታውያን አጥማቂዎች በሚባሉ ሰዎች ዙሪያም ሰይፉን ያነሳ መጽሐፍ ነው እና ስለዚህ ይሄ መጽሐፍ በቅርብ እንድትጠብቁት ነው እንድትጠብቁት በጣም በሚገርም ሁነት ሁኔታ ነው የተጻፈው። ሌላው ደግሞ መጽሐፉ ከያዛቸው ጥቂት ነገር ቅዱሳን መላኢት በሁለት ይከፈላሉ ይላል በሁለት ይከፈላሉ። ቅዱሳንና ርኩሳን ተብለው ወይም ደግሞ የወደቁና ያልወደቁ ወይም የወደቁና ቅድስናቸውን የጠበቁ መላእክት ብለን እንደዚህ ከሁለት እንከፍላቸውና ከዛ ቅዱሳኑ ደግሞ በራሳቸው ከሶስት ወይም ከአራት ይከፈላሉ። ምን የሚል ክንፈ አልባ መላእክትና ክንፍ ያላቸው መላእክት ብለን በሁለት እንከፍላቸውና እነዚያው በዝርዝር ደግሞ ወደ ለምሳሌ ክንፍ አልባ ከሚባሉ መላእክት በዋናነት የሚጠቀሱ ያው ወደ ሰው የሚላኩ እነማን? እነ ሚካኤል እነ ገብርኤል እነ ሩፋኤል እነ ኡራኤል፣ እነዚህ እነዚህ ክንፍ አልባ መላእክት ይባላሉ። ክንፍ የሌላቸው መላእክት መንፈስ ናቸው ስለዚህ መናፍስት ናቸው እና ምንም አይነት ክንፍ የሚባል የአሞራ አይነት ክንፍ የላቸውም ሱራፌል እና ኪሩቤል ግን ክንፍ እንዳላቸው መጽሐፍ ቅዱስ ላይ ተጽፏል ክንፍ አላቸው መጽሐፍ ቅዱስ ነው ያለው ሚካኤል ግን ገብርኤል ግን እንዲህ አይነት ነገር አለባቸው ተብሎ አልተጻፈም ወደ ሰው የሚላኩ ናቸው እና ክንፋቸውን ዘርግተው አይመጡም አይመጡም። ይሄ አንዱ ይህንን የምትረዱበት ይሆናል። እነ ኪሩቤል፣ እነ ሱራፌል እና አገልግሎታቸው፣ ኪሩቤልና አገልግሎታቸው፣ ሱራፌልና አገልግሎታቸው። ሌላው ስምንቱ ግሩማን መላኢት የሚባሉ ድብቅ ሰራዊት የሚባሉ ናቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ይታወቃሉ። እነዚያስ እነማን ናቸው? እነዚያስ እነማን ናቸው? እነዚህ እነዚህ ለመዘርዘር እስኪ አንደኛ ኪሩቤል፣ ሁለተኛ ሱራፌል፣ ሶስተኛ ስምንቱ ግርማን መላይት፣ አራተኛ ሚካኤል ገብርኤል እና ሌሎችም እንደዚህ ይከፈላሉ። ሌላውም እንደገና ደግሞ ሰይጣንም እንደዚሁ የራሱ የሆነ ባህሪያቶች አሉ። ሰይጣን ማን ነው? ስሙና የስሙ ትርጉም፣ ከዛ ዲያብሎስ፣ ቤልዜቡል፣ እውቀቱ፣ ፈቃዱ ከዛ የሰይጣን አወዳደቅ በመጽሐፍ ቅዱስ አውድ፣ የሰይጣን አወዳደቅ በአዋልድ መጻሕፍት፣ የሰይጣን ሰራዊት አከፋፈል፣ በአየር ላይ የተበተኑ መናፍስትና ስራቸው ልክ ኤፌሶን ስድስት ላይ ያሉ፣ ወደ ምድር የተጣሉ መናፍስትና ደግሞ ስራቸው፣ የጥልቁ መናፍስትና ስራ ደግሞ። የጥልቁ ማለት ወደ ጥልቅ የወረዱ ማለት ነው። ከዛ የዛር ውላጅና ስጋ የለበሱ አጋንንት በእንቅልፍ ላይ የእንቅልፍ መናፍስ ጸራሞትና ደራሞት ይባላሉ። በዚህ በኦርቶዶክሳውያን ወገኖች እነ ሾተላይ ሰራቅያን፣ እነዚህ እነዚህ። ከዛ ደግሞ ቡዳ ምንድን ነው የሚለው ደግሞ በዝርዝር የተጻፈ ነገር ነው። ስለ ቡዳ ስለ ታቦትም እንደዚሁ እዚሁ ተጽፏል። እዚሁ ተጽፏል በጣም በስፋት ምን ማለት እንደሆነ በሚገባ እየተጻፈ ስለሆነ እዛ ላይ መጽሐፉ ላይ ታገኝቷላችሁ። ጌታ በነገር ሁሉ ይባርካችሁ። ጠበልና መምህር ግርማ በተለይም ደግሞ ምዕራፍ አምስት ላይ ጠበል ምንድን ነው? መቼ ተጀመረ? አጋንንት በጠበል ሊወጡ ይችላሉን? መቁጠሪያ ምንድን ነው? ለምን ተጀመረ? ባለ ዛር አጥማቂዎች፣ እና እንደገና መምህር ግርማና ስራቸው በጣም ብዙ ነው እነዚህ እነዚህ ሁሉ ለማወቅ እና አውቆ ደግሞ በብርታት ለመጸለይ ይረዳችሁ ዘንድ ይህን መጽሐፍ አቅርቤላቸዋለሁ። ስለዚህ መጽሐፉን ገዝታችሁ ለመጠቀም ተዘጋጁ። ጌታ በነገር ሁሉ ይባርካችሁ። እወዳቸዋለሁ፣ አከብራቸዋለሁ። በጣም ጸልዩ። ደግሞ መጽሐፉ ገና እንዲሁ ነው ማወጣው እንግዲህ ተሽጦ ይከፈላቸዋል። ቅድሚያ ክፍያ የሆነ ነገር ቢኖርም ቅሉ በቃ እግዚአብሔር ይባርካችሁ። መጽሐፉን ለመግዛት በርቱ።